እዚህ ጋር ሰላምዬን መታ እርግብ ምግብ ላግዝሽ፣ እቲ ምን እየሰራሽ ነው ትላታለች። አይ ምንም አልሰራሁም ትላታለች። በትላንትናው ተቀየምሽኝ እንዴ ትላታለች። ለምን ነው በትላንት ነው መቀየምሽ ትላታለች። እንዲ እኔ እኮ ከኔና ከሃና ማንን ትወጃለሽ ስልሽ ነው አለቻት። አው እኔ ሃናን ብለሽ መረጥሽ፣ አለቻት ሃናዬ እህቴ ናት አለቻት። እኔስ አይ ቢሆንም ከሀና ላስፈልጥሽ አልችልም አለቻት። እንዴት እኔ እኮ እህትሽ ነኝ እሷ እኮ እንዴት እኔና ሰራተኛን እኮ ታረግናለሽ አለ። ሰራተኛ ብትሆንም እህቴ ናት ትላታለች። እዚህ ጋ ቆይ ቆይ አልገባኝም ትላታለች አይን፣ እንዲገባሽ ማድረግ አልነበረብኝም። ስለዚህ ማወቅ አለብሽ ሀና እህቴና ትላታለች ማለት ነው። እና ለምንድን ነው ሰራተኛች ያልመጣችው ትላታለች? ትመጣለች። ቀስ ብላ ስትመጣ ደግሞ የምትሰራውን ስራ ትሰራለች። አንቺ ሰራተኛ የምስል ክችን ላይ እንዴት ሰራተኛ ይቷ ትሰራም ትላታለች። አይ ይህ ስራ ለውጥ የለውም ሁላችንም መስራት ነው። እኔ የምሰራለው እሷን ስራ መጣ ትላታለች። በቃ ላግዝሽ ትላታለች። አግዥኝ እሺ ትላታለች። እዚህ ጋር በጣም ይከራከራሉ። ና ከዛ ይህማ አንቺ ስሪ ምግቡን አንቺ ስሪ አግዛለሁ ብለሽ፣ እኔ እኮ ሰራተኛ አይደለሁም። ሰራተኛ ምግብ ለመስራት ወይም ምግብ ለማገዝ ሰራተኛ መሆን አይጠበቅብሽም አለቻት። ስለዚህ ላግዝሽ ብለሽ ነው የመጣሽው። አንቺ መስራት አለብሽ ብላ ሰላም ከክችኑ ትታተወጣለች። እዚህ ጋር ቁጭ ብሎ ጥናት እያጠና ወንድምዬ ይፈክራል ማለት ነው። ከዛ በኋላ ወይዘሮ ሚላት ትመጣና የሆነ የሆነ ነገር ትለዋለች። እንዲህ እያጠናህ ነው እንዲህ ትለዋለች። አዎ እያጠናህ ነው። ከዛ በዲኤኑ ምርመራ ምን ትላለህ ትለዋለች። አይ ይኒ ዲኤን ሆነም አልሆነም ሀና በዲኤን ብቻ ሳይሆን እህቴም ናት ይላታል። ልጆቹ ሁላቸውም ከሀናን በጣም እንደሚወዷት እና እንደሚያከብሯት ታውቃለች። ከዚያ በኋላ እናተማ እውነቷን እሱን በክርክር ማሸነፍ አይቻልም የምትለው ትለውና፣ ከዛ በኋላ ተናዳ ትወጣለች። እሱ ደግሞ እንዲያ ክስቴኒ ሀናን ግዴታ በደኤን ብቻ አይደለም እሷ አምናታለሁ ከምንም በላይ ይላት። ከዛ በኋላ ትውረገረግና ሴትዮዋ ትወጣለች። በጣም ሁላቸውንም ፈተሻቻቸው። ሰላም ደግሞ ከዚህም በፊት ስለማትወዳት ከሰላም ጋር ግንኙነት የላቸው። ምክንያቱም ሰላም አትወዳትም። ሴትዮ ቤቱን ጥሩ ሰው አይደለችም ነው የምትለው ማለት ነው። እኔም በሰላም እስማማለሁ ጥሩ ሴት እንዳልሆነች እየታያት ነው ማለት ነው። ከዚያ አባቷን አመሻሽታ ለአሴል ደውላ፣ እሷ ወደ ቤታቸው ልትሄድ ነው እነሱ ግን የዲኤንኤ ፈርታ የቀረች መስሏቸው ነው። እሷ አባቷን ሐኪም ቤት በመውሰድ እንጂ የዲኤንኤን ፈርታ እንዳላደለ ግልጽ ነው። እዚ ጋ አባትዮ እንዴ ሐኒቂ አንቺን ሂጂ፣ እኔ እኮ ምንም አልሆንም ሂጂ ይላታል። አይ አባዬ፣ ከዚህ በኋላ ብቻህን አትሆንም፣ አሴል ይመጣልህን ትለዋለች። ከዛ አሴል እስከሚመጣ እኔ ጓደኛ ሆናለሁ። ከዛ በኋላ አሴል ይመጣን፣ ከአሴል ጋር ትሆናላችሁ። እኔ ወደ ስራዬ ሄዳለሁ ትለዋለች። ከአሴ ጋር አብራችሁ ትሆናላችሁ፣ እኔ እመለሳለሁ ትለውና እሷ ወደ ስራዋ ለመሄድ አሴልን እየጠበቀች ነው ማለት ነው። እዚህ ጋር አባቷ ጋር እያወሩ እየተሳሳቁ፣ እሷ ግን የሚያስጨንቃት ነገር አለ። ምክንያቱም እስካሁን ምን እያሉ እነዚያ የተረገሙ ሰዎች እያለች ይሆናል ማለት ነው። እዚ ጋር አሴል መጣላት። አሴል መጣ፣ ከእንግዲህ በኋላ በቃ እኔ ልሂድ አባዬ ለንተ አደራ ሰጥቻለሁ፣ ትለዋለች ዲ ስለ ፋዘር አንቺ አታስቢ። ፋዘር እኔ አባዬ አይደሉም። ለኔስ ፋዘር አይደሉም እንዴ? ሂጂ ሂጂ አሁን ወደ ስራ ሽሏታን ከዛም በኋላ ቻው ብላቸው አሰነባብታቸው፣ እሷ ወደ ስራዋት ሄዳለች። እዚ ጋር አሴልና ፋዘር አብረው እየተሳሳቁ ቁጭላሉ። ከዛም እየቀለደ ሁልጊዜ ቁም ነገር አያወራም አሴል እየቀለደ እየሳቀ ከፋዘር ጋር ያወራሉ። ከዛም በኋላ ሰላም ክፍሏ ውስጥ ስትመጣ ከእናቷ ክፍል ውስጥ ልብስ ምናምን እያጣጥፈች እንዲመ የምን እየሰራሽ ነው ትላታለች። ስራ የለሽም እንዲህ ስትላ፣ ስራ ማስቀራችሁኛችን የማትረባ የሀናን ምክር ሰምታችሁ ከስራ አስቀራችሁኝ ትላቸዋለች። እንዲህ እኛ ምን ብለን ከስራ እናስቀርሻለን? ሀኒ እኮ ስራ ኑሯት ሆኖ ነው እንጂማ የአንች ካላመንሻት እንዴት አታምኚያትም? አንቺ ካላመንሻት ሀናን ማን ያምናታን? እስከ ዛሬ ሃናን ካላመንሻ አንቺ ማንን ማመንሽ ከባድ ነው ትላታለኝ። ከዛ አላምናትም እናንተ እንዲፈለጋችሁ መሆን ትችላላችሁ። ለዛ ነው ውሃ ደም ምርመራ ሲባል ፈርታ የቀረችው ትላለች። እንዲህ ፈርታ አደለም እኮ እሷ የሆነ አጋጣሚ አግኝቷ ነው እንጂ የሚሆነው ፈርታ አደለም ማይ የምንሆነች ነው ትላታለ ሰላም አይ በቃ እኔ ከልጅ ጋር እናንተ አላችሁ ብዬ ነው እንጂ እኔ ልጅን አምንባታለሁኝ ከዚህ በኋላ ምንም እንዲያትልኝ ትላለች ከዛ ወይዘሮ ባዩሽን ወይዘሮ ሚላትን ተቀይማ ሰላም ወጥታ ከክፍላቸው ተወጣለች ከዛም በኋላ ወይዘሮ ባዩሽ የት ነው ያለችው ከእህቷ ሌጋ መእታ እች ጥቅመኛ ባዩሽ እኔ ልጅ ነኝ ብለሽ ገንዘብ ታመጫለሽ ብዬ አንቺ ከሰው ክችን ውስጥ ገብተሽ ገንዘብ ትወርሻለሽ ብዬ አንቺ ክችን ወራሽ ትሆን ያለሽ ብላ እዚ ጋር ታስደነግጣታለች። ላግዝሽ ብዬ ስገባ ምግብ ስሪ ብላ ጥላኝ ሄደች ትላታለች። እንዲህ አንቺ ምግብ ምግብ ለስራ እያልሽ እዚሁ ክችን ውስጥኒ ገንዘብ ወርሰሽ ያልፍልሻን ብዬ ብልክሽ አንቺ ክችን ትወርሽልኛለሽ ትላታለች። ከዛ በጣም ይዋከባሉ። በጣም ይከራከራሉ። እና ታዲያ ምን ልታደርጊ ነው ዴኤን እያሉ ነው እኮ ምንድን ነው ምታደርጊ? ትላት እና ያድርጉ እኔ ያውቃለሁ ምን እንደማደረግ ትላታለች። እርግብን ማለት ነው። ከዛ እነሱ ሁለታቸው በጣም እየተጫጫሁና እየተከራከሩ እያለ ልጁ ይመጣባቸው እንዲ ከዛ ሁላቸውም ደነገጡእና ላግዛት መቼም እናት ስለማትገኝ ላግዛት ብዬ ነው እኮ እርግብን ትለዋለች። ከዛሱ ማልተዋጠለትም ይወጣል። ሁለታቸው በጣም ዋከባ ፈርድ ፈጥረው ነበር እርግብና ባዩሽ ማለት ነው። ረ እንደው እንደው እንዴት አለች ሴት ባዩሽ የምትባለው አሁን ዲኤኑ ለመቀየር በቃ እሷ የምትታገለው ዲኤን ሆኖ ዲኤኑን ለመቀየር ነው ማለት ነው። እውነት እንደሆነ ምንጊዜም ቢሆን እውነት ነው። አንድ ቀን መጋለጧና ማፈሯ አይቀርም ማለት ነው። ሁሉ ጊዜ እንደዚሁ እንደተባለ አይቆይም። ሀኒዬ ደግሞ መእታ ሰላምን ሰላምዬ ምን ሆነሽ ነው ትላታለች። እንዲ ሀኒዬ ምን ሆነሽ ነው ትኛለሽ እንዲ እስካሁን ይህን ነበርሽ። እነማዬ እኮ አንቺ ዲኤኑን አስበው የተቆጣች ነው ትላታለች። እንዲ ሰላምዬ፣ እኔ እኮ አባዬን ሆስፒታል ወስጄ ነው ተጣልተን ተጣልተን ስለነበር የቀጠሮ ትናንት ነበርና ዛሬ ውስርኩ ውስጥ ትላት እንዲ ሰላምዬ፣ አንቺና አባትሽ እኮ ጸብ ፈጠራችሁ ማለት በጣም አስቸጋሪ ነገር ሁኗል ማለት ነው ትላታ። እንዲህ እንችና አባትሽ እንዴት ትጣላላችሁ? ትላታ። በቃ ሰላም እኔና አባት ተጣልተ ነበረ። አሁን ስታረቃችሁ? ትላታ። አባት ሆስፒታል ውስጥ ነው ታርቀናል፣ ግን አሁን ሰላሙ ፈርጥሮናል ትላል። ከዛ አሴልና ይሰል የሀና አባት ከሆስፒታል እየተቃለዱና እየተሳሳቁ ምግብ እየበሉ ይገኛሉ ማለት ነው። እዚህ ጋ አንተ አሲን ይለዋል። አንተ ነው የታመመ ከሆነ ነኝ ይለዋል። እንዲህ ፋዘር፣ እና ታዲያ ብትታመሙን የምግብ ማየት ነበረብኝ እንዲያየው እያየው ዝም ማለት ነበረብኝ መብላት አለብኝ እንጂ እያለ እየቀለደ እኔም ነህ ይለዋል። አባት እንዴት ነው ሲለው፣ አባዬ ደህና ነው። የት ነው ያለው? ሆስፒታል። የት አባት እኮ አንተ ነህ ይለዋል

ሐናን ከዚህ በኋላ ከልጆች ራስ ወረጅልኝ። እንዲ እትዬ፣ እኔ እኮ አባዬን ሆስፒታል ወስጄ ነው ትላታለች። እንዲ አባትሽ የአባትሽ ቀጠሮ ትናንት አልነበር? እንዲ ለምንድነው ትናንትና ያልሄዱት? ልብላ ልታስረዳት ብትሞክር በቃሽ፣ ከዚህ በኋላ አላምንሽምንም ብትኝ። ብቻ ግን ከልጆች ራስ ራቂ፣ የሆነ ነገር ብትናገሪ ያልሆነ ነገር እንዲጠብቅሽ አታድርጊ ብላ የገዛ ልጇ ላይ ትዘትባታለች ማለት ነው። የዲኤኑ እንደሚቀየር እርግጠኛ ነኝ ማለት ነው። እናንተ ምን ትላላችሁ? እዚ ጋ ወንድሟ የሸኛት ይገኛሉ። እንዲህ ሰላም እየኔኮ ሀና የኔኮ ምርመራው እንዲካሄድ አልፈልግም። ቢካሄድም ባይካሄድም አንቺ ኮቴ እንዲሆንሽ ነማም ነው ተይቅር እያለ ሴለምናት እንዲህ አንተም አላመንከኝም ማለት ነው፣ እንደ ሌሎቹ ትለዋለች። እኔ አምንሻለሁ፣ ነገር ግን ልጠይቅሽ ብዬ ነው ይላታል። አይ ችግር የለውም መሄድ አለበት መካሄድ አለበት ምርመራው መቆም የለበትም ትለዋለች። ከዛ እሱም አዋርቷት ይመለሳል። ከዛ እዚህ ጋር ሶስታቸው ሰላም አክስቴ ትላታለች። ከዛም በኋላ እንዴት አክስቴ ያለች ሻይሻት የዋህ እኮ ናት ሜላት እኮ የዋህናት ትላታለች። አሴት እኮ የዋህናት ትላታለች። አዎ እኔ ራሱ ገርሞኝ እንዴት አክስቴ እንዲያለች ምናምን ብላ ወይዘሮ ባዮሽ የሆነ ተፍኪር ውስጥ ገብታለች የለችም ማለት ነው። እዚህ ጋ ወይዘሮ ሜላት አይሸት በጣም ጥሩ ልጅ እናኮ ትሁትናት ትላታለች። አዎ በጣም ትላለች። እንደዚህ እየሳቀ ከጎናችሁ ሆኖ የሚጎዳችሁ ሰው ነው የሚጎዳችሁ፣ እንጂ በርቀት ስለተፋጠጧችሁ ወይም ስላልተወለዷችሁ ይጉዱናን ብላችሁ ማሰብ የለባችሁም። ከቅርብ ከሩቅ ጠላት የቅርብ ጠላት ይበልጣል ይባላል። እና ይቺ ወይዘሮ ሚላት ይቺ ወይዘሮ ሀና የምትባል ሴትዮ ለወይዘሮ ሚላት እንግዲህ በጣም ምርጥ ጓደኛ የምትላ ሴትዮ ናት ማለት ነው። ከዛ የእህቷን ልጅ አቅርባ ልትጠቀምባት የራሷን ልጅ የራሷን ፎቶና የራሷን ታሪክ አሰርቃ ከዛ በኋላ እንዴት እነሱን ለማጣራት የምታደርገው እቅዶች በጣም ከእሷ የማይጠበቅ ነው። ወይዘሮ ባይሽ የምትባል ሴትዮ በጣም አደገኛ እና መጥፎ ሴት ናት። ከዛ እዚ ጋር ጋሼ እንዴት ቀረች እንዴ? ልጄ ቀረች፣ ጋሼ ትመጣለች እቤት ዲያለ ብይህል እንዲህ ይለዋል። እዛ አብረው እያወሩ እየተሳሳ ቆያለ። ከዛም በኋላ ሃንዬ ትመጣለች፣ ምግብ ይዛ ትመጣና አባዬ ምግቡን እንብላ፣ አሴት አባዬ ምግቡን እንብላ ምናምን ትለውና እሷ ምግቡን ይዛ ትመጣለች ማለት ነው። እዚ ጋ አሲላ አንተ ምግቡን ነገ ማባይ ጋ እዚ ጋ እዚ ስለምትውል ምግቡን ብላና ሂድ። ነኝ ማጎርሰው ነኝ ነኝ ማጎርሰው እየተባባሉ ይከራከራሉ ማለት ነው። እንዲህ ደስ እንደሚሉ ነኝ ነኝ ማጎርሰው ነኝ ነኝ ማጎርሰው እያሉ ሲከራከሩ በጣም ነው ደስ የሚሉት። ውድ የተከበራችሁ ቤተሰቦች፣ በቀጣይ ቪዲዮ እስከምንገናኝ ደህና ሰንብቱልኝ። አሰላሙ አለይኩም ወረህመቱላሂ